ሰላሙ አለይኩም ወረህመቱላህ ወበረካቱ። ዛሬ ደግሞ እንግዲህ ካዛንን የመሰለ ማበሻ ቪዲዮ ነው እየሰራው ያለው። ይሄ የትሬን ስቴሽን ነው ትሬን፣ ባቡር ትኬት ለመቁረጥ መጥቼ እዚህ ድረስ የመጣሁት። በነገራችሁ ላይ እንደ ድሮ አይደለሁም። አሁን ላይ ከተማዋን ትንሽ የመላመድ ነገር አምጥቻለሁ። አንድ ሳሂብ አገኝቼ ሲም ካርድ ሰጠኝ፣ ምሳራት ጋበዘኝ፣ አዳሩም በሙሉ ይችን ሀገር አስጎበኘኝ። አሁን ደግሞ ለወጣ ስል እንግዲህ እንደ አንድ ሀገረኛ እዚህ ድረስ በራይድ መጥቼ አሁን ትኬት ልቆርጥ ነው እና እየጠየቅኩኝ ነው። እንደምታዩት እንግዲህ የኛ ፎረም ከተማዋን በሙሉ አጥረቅ ልቋታል። ያው እንደምታዩት ባጃችንን ለብሰን ነው እየተንቀሳቀስን ያለ ነው። እዚህ ባቡር ስቴሽን መጥቼ ትኬት ለመቁረጥ ሞክራለሁኝ እና በጉግል ትራንስሌት እያስተረጎምኩኝ ነው ያለሁት። እዛ ጋር ግባሉኝ። ከዛ ወጣሁኝ። አሁን ደግሞ ወደዚህ ጠቆሙኝ። እስኪ ወደዚህ ደግሞ እየሄድኩኝ ነው። እንግዲህ ያለውን ነገር የምናይ ነው የሚሆነው። ለማንኛውም ይሄ አይ ቲንክ በጣም የድሮ ቤቶች ያሉበት ቦታ ነው። ስለዚህ ታሪካዊ ነው ማለት እችላለሁኝ። እና እስኪ ደግሞ ትኬቱን ቆርጬ ያለውን ነገር ማሳያችሁን የሚሆነው ተከተሉኝ ትራንስሌት አድርጌ ጠይቄ እስኪ ወደዚህ ቦታ ሂር ተብዬ የሄድኩኝ ነው ያለሁት። አዎ ትኬት ይላል ፊት ለፊት። አይጋሪት አይጋሪት አግኝቸዋለሁ፣ አግኝቸዋለሁ። ተከተሉ፣ ያው ትኬት ይላል። እስኪ እዚህ ጋር ገብቼ ደግሞ ያለውን ነገር ጠይቃለሁ። ትኬት አንድ እንግዲህ የተጻፈበት ገና ሳይ ነው ያ ጀማዓት ልኸይር የባቡር ትኬት ቆርጠናል። በጣም ከባድ ከባድ ከባድ የትራ ትራንስሌሽን ኢሹ በቃ በጣም ከባድ ነበር። እያንዳንዷን ነገር ትራንስሌት አስደርገን እድሜ ለጎግል ይሄው፣ በዚህ ሰዓት ነገ እዚህ ሰዓት ለመውጣት ትኬት ቆርጠናል። በጣም ደስ ብሎኛል። ይሄ እንግዲህ ያለ ማንም ጋይዳንስ በራሴ ያደረግኩት ነገር በመሆኑ ደስ ብሎኛል። አሁን ደግሞ የትሬን ትኬት ከቆረጥን በኋላ እስኪ እግራችን ወዳመጣው መንገድ እንሄዳለን። በጣም ነው ደስ የሚለው። ሀሎ ሀሎ፣ ሀዋር ዩ አይ ፋይን። አዎ ማሻላ ማሻላ። በጣም ደስ ይላሉ ሰዎቹ፣ በጣም ነው ደስ የሚሉት። በቃ ሰው ሲያዩ ምናምን እንደዚህ ነው እንትን የሚያደርጉ። እስኪ አሁን ደግሞ ወዴት እንሂድ? በላ በቃ አሸዋእየን እንግዲህ፣ ምንም እግራችን ወዳመጣው ነገር ነው የምንሄደው ከዚህ በኋላ ምክንያቱም ሲም ካርድ አለ፣ ብንጠፋ ችግር የለውም፣ ሎኬሽን አለ ምናምን እና ወይ የሆነ ሞል ካለ ሞል ውስጥ ለመግባት እሞክራለሁ። ወይም ደግሞ የልሂድ በአላህ እስኪ የልሂድ የልሂድ እስኪ ብስሚላህ ብስሚላህ ያ ጀማዐት አልኸይር። አሁን ታንደም ሞል መጥቻለሁኝ እዚህ ምን ምን እንዳለ ለማየት ኦልሬዲ እዚህ ደርሻለሁኝ ማለት ነው። ውስጥ ገብተን የእቃዎችን ዝርዝር ምን ምን እንደሆኑ ለማየት እንሞክራለን። ይሄ ነው ሞሉ። ታንደም ሞል ይባላል። ውስጡ ላይ የተለያዩ ሱፐር ማርኬት፣ ምግብ ቤት፣ አልባሳት እና መሰል ነገሮች እንዳሉት ራይድ የያዝኩት መኪና ነግሮኛል። ገብቼም ማይነ የሚሆነው ተከተሉኝ።

አሁን ሞል ውስጥ ነው ያለ ነው። እስኪ ወደ ላይ ወጥተን ደግሞ ያሉትን ነገሮች እናያለን። እዚህ ጋ በጣም በርካታ ነገሮች ናቸው ያሉት። ዳ ያው እዚህ ጋ እንደምታዩት በጣም ነው ደስ የሚለው። ቻ እስኪ በደም ዞር ዞር እንበል እና ከዛ መልሰን ለመስአላው እንገባለን። መጀመሪያ እስኪ አየት አየት እናድርግ። አልባሳት እዚህ ጋር አለ። እዚህ ጋር እንደዛው ደስ ይላል፣ በጣም ጽድት ያለ ያው እንደምታይ በጣም ረጅም ነው

ግን በጣም እንትኖች ናቸው። የሆነ ለየት ያሉ ጽድት ያሉ ነገሮች ናቸው፣ ግን ውድ ይመስላል። እንትኑ በጣም ስታንዳርዱን የጠበቀ ነው፣ ግን እቃው የጫማ ነው ጋር ጠቅ ነገሩ አሪፍ እኮ ነው ከኛ ሀገር አንጻር፣ አይ ቲንክ አሪፍ ነው። ደስ የሚሉ ናቸው እንደዚህ ምናምን መኮሳተር ምናምን ነገር

ዘጠኝ ሺህ አምስት መቶ ሱሪ እንደዚህ እንደዚህ ነገር ነው። ላይ ወደድ ያሉ ነገሮች ናቸው ይመስለኛል። እስኪ ደግሞ ሌላውን እናያለን እንጂ ወደድ ያሉ ነገሮች ናቸው የምናየው። ሀቂቃ እስኪ ደግሞ ይሄ አንደኛ ፎቅ ላይ ያለ ነው። ወደ ሁለተኛ ፎቅ ደግሞ እንሄድ እና ምን እንዳለም ያለ ግን ጥሩ ነገር ያለ ይመስላል። ምትሮቹ በጣም ጥራት ያላቸው ናቸው። የተለያዩ የአውሮፓ ብራንዶች ወጥተዋል፣ በዛቸው ተክል ነው ግን የራሳቸውን ብራንድ ፈጥረዋል። አንዳንዶቹ እንደውም እንደሰማሁት ድሮ ከነበሩት ከአውሮፓ ስታንዳርዶች ከሚታወቁት ማርኮች የተሻለ ጥራት ያላቸው እንትኖች እንዳሉ ነው የሰማሁት። ስለዚህ በጣም ደስ የሚል ነገር ነው። ይሄ መጨረሻው ሁለተኛው ፎቅ ነው። አይንክ ምናልባት ቤዝመንት ሊኖረው ይችላል። ሶስት ሶስት እንትን ማለት ነው ከግራውንዱ ጋር ሶስት ወለል ላይ ያለ ማለት ነው። ነገሩ ግን ጽድት ያለ ነው በጣም ነው ነው ቀለል ያለ በጣም ነው እንግዲህ ይህንን ይመስላል እዛ ጋ ሱፐርማርኬት ነገር የልጆችማ በቃ ተውት ሀገሩ ነው በቃ በየሄድንበት የልጆች ሲያስገድን ይበዛል ናቸው እዚህ ሀገር እሱና ነው። እስኪ ሌሎች ነገሮችን ደግሞ አይታይ እናደርጋለን። ማሻ አላህ፣ ጓደኛዬ እየሸኘኝ ነው። ማሻ አላህ፣ ከጓደኛዬ ጋር ከጓደኛዬ ጋር ይኸው እየሸኘኝ ነው ያለ ነው። እዚህ ባቡር ጋር አድርሶኛል። እሱ ባይኖር ኖሮ መግባት አልችልም። ዝም ብዬ ነበር ስፎክሬ የነበረው። በእዛኛው በር እንደሆነ ተነግሮናል። እየዞርን ያለ ነው እንግዲህ። ካለፈ አለፈ ነው በቃ። ስለዚህ ነው እንግዲህ ጓደኛዬ ነው ይህ በጣም ደስ የሚል ባቡር ነው። ስድት ያለ ነው ምድር እና ፎቅ አለው። እኔ ፎቅ ላይ ነው ያለሁት እና እንደዚህ እየበላን እንደዚህ እየተጓዝን ነው ያለ ነው። It's much wider. This, this is not the, the widest. Okay.

ከፕሌንም በላይ ምቹ ነው። ለምን ፕሌን እንዲግራችሁን ዘርግታችሁ መተኛት አትችሉም። ይህን የመሰለ ብርድ ልብስ ማገኘት አትችሉም። ሌሎች እንትኖች ይኖሩት ይሆናል። ሻወር አለ ምናምን። በጣም ደስ የሚል አክሰስ ነው ያለው። ሁሉም ነገር በጣም ምቹ ነው። የራሱ ካፍ ያለው ምናምንና ብቻ ደስ የሚል ጉዞ ነበር ያደረግነው። አልሐምዱሊላህ። ተኝተን ነው የመጣነው አዳራችን ደርሰናል! ደርሰናል! ደርሰናል! እየወረድን ነው። ይህንን ይመስል ነበረ ከካዛን ወደ ሞስኮ ያደረግ ነው የባቡር ላይ ጉዞ 12 ሰዓትን ያህል ወስዶ አሁን ልክ ከንጋቱ 12 ሰዓት ከ20 ሲል ደርሰናል ማለት ነው ከዛ 12 ሰዓት ነበር የወጣነው 12 ሰዓት ከ20 ከንጋቱ ሲል እዚህ ደርሰናል የሞስኮ ድባብ እንግዲህ ምን ይመስላል የሚለውን ነገር ደግሞ የምናይ ነው የሚሆነው አሁን ደግሞ በቀጥታ የማደርገው ራይድ ጠራና ወይም ደግሞ ታክሲ ጠራና ወደ ቡክ ወዳደረኩት ሆቴል ነው በቀጥታ የምሄደው። ስለነበረን የባቡር ላይ ቆይታ እጅግ በጣም አድርገን የማመሰግነው። ከዚህ በኋላ ደግሞ ሞስኮን በደንብ የምንጎበኝ ነው የሚሆነው። አሰላሙ አለይኩም።